ትንሱን እንዲያስተከዛት ነገር ምን ይሆን? አላዛር እና ትንሱ በአዲስ ነገር መጠዋል። ብዙ የሚወራባቸው ነገርም አለ። በተለይ ቲክታክ ላይ በጣም በጣም የትንሱ ሚስጥር እንዲሁም ደግሞ የአላዛር ሚስጥር እየወጣ ይገኛል። አፈትልኮ ማለት ነው። እሱ ብቻ ሳይሆን ስለ አላዛር እናትም ብዙ የምንሰማቸው የምናያቸው ነገሮች አሉ። ከነዚ አንጻር ሰሞኑን ከሚናፈሰው ወሬ እንግዲህ የሰማናቸውን ነገሮች እዚህ ጋር ሀሳብ እንሰጥበታለን ሌላኛው ደግሞ እንግዲህ ሽምግልና መላኩን አስመልክቶ አላዛር ዛሬ ከዚህ በኋላ አብረን መሆን ያለብን ሰርጉ ከመሆኑ በፊትም እያላት ነው የሚገኘው ትንሱ ደግሞ ይሄ ነገር አስደንግጧታል እንዲህ እንደምታዩት ድንግጥ እስክትል ድረስ ማለት ነው እና በምን አይነት መንገድ ነው ብዙዎቹም እንግዲህ ምክር ሲመክሯቸው ነበር በዚህ ዘመን በዚህ ጊዜ የእናቶቻችን ባህል እንዲህ እንዲህ እንዲህ እንዲህ ማለት ቀርቷል። ከዘመኑ ጋር ተራመጂ፣ ምክንያቱም የኑሮ ውድነት አለ። ለሰርግ የምታወጪውን ወጪ ለኑሮች ለቤትሽ አድርጊ የሚል ምክርም እየሰጧት ይገኛሉ። አንዳንዶቹ ደግሞ ሰርግ አለ አለማን ማየት አለባትም እያሉ ይገኛሉ። በአጭሩ አላዛርና ትንሱ ከካሜራ ጀርባ ምን አይነት ማንነት ነው ያላቸው? አንድ ሁለተኛ ነገር ደግሞ ይህ ፍቅራቸው የእውነት ነው ወይስ ደግሞ የውሸት ነው እያስመሰሉ ነው የሚለውንም በደንብ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች፣ እንግዲህ ይሄ ልጅ መጀመሪያ ዶንኪ ቲዩብ ላይ ቀርቦ ነው ማቀው አላዛርም ማለት ነው። ከዛ የምንወዳት የምናከብራት ሄሉን ደግሞ አብረው በራሱ መስራት የጀመረ ከዛ ከሄሉ ጋር ድንገት ተዋወቁ እና የትንሱ ራሱ በጣም ደስ እንዳላት ከሄሉ ጋር ያለው ነገር ደስ እንዳላቱ ለሀሳብ ስትሰጥ ነበር። ያው ከትንሱ ጋር ማለት ከሄሉ ጋር የነበረው ነገር እንግዲህ አይታችኋል። የት ተነስቶ የት እንደደረሰ አይታችኋል። በአጭሩ ቀርተዋል ማለት ነው። እና ከዛ በኋላ ከባድ ሁኔታ ላይ ነበረ። የእውነት ግን አላዛር ከሄሉ ጋር የማያግባቡበት በጣም ብዙ ምክንያቶች ነበሩ። እና በአጠቃላይ ሄሉ አላዛር ምንም እየተመቻት አልነበረ፣ ምንም አይጥማትም ነበረ። በምንም አይግባቡም ነበር። ስጦታ ኢቭን ሰጧት እንኳን አንድ ቀን ፊቷን ፈገግ አድርጋ ስቃ የእውነት ለመናገር የእውነት ፍቅርን የእውነትን ደስታን አሳይቷት አታውቅምና ያው የራሷ ምክንያት ስላላት ወይ ስለነበራት ነው ብዬ ነው ማልፈው። ብዙዎቻችን ስንወቅሳት ስንሰድባት እንዴት እንዴት አረግ ያለሽ እንዴት ስጦታ ሲሰጥሽ እንኳን እንዴት ምናምን ብለን ሁላ ስንወቅሳት ነበር። በውስጡ የያዘችውን ግን ማንም አያውቅም። በአጭሩ ግን እንግዲህ አልተግባቡም፣ አልተስማሙም። በሄሉ ምክንያት የሚሆን በአላዛር ምክንያት ባለመግባባት ተለያይተዋልና ከዛ ትንሱ ወደ ትንሱ መጠናለና ትንሱ በነገራችን ላይ ማንም ሰው አያውቃትም ነበረ ከዛ በፊትም፣ ሚዲያ ላይ መጣት አታውቅም ነበረ ወደ አብርሽ ዩቲብ ቻናል መጣ። ብዙ ታሪኮችን እያወራች ነበር። እኔ በነገራችን ላይ ብዙ ሁሉንም ሙሉ ታሪኳን አልሰማውም፣ ግን ደግሞ በጣም በቤተሰብ እንደተጎዳች እናቷ ብቻ ከጎኗ እንደነበረች ኢቨን አባቷ ራሱ ብዙ በደል እንደበደላት ምናምን ታሪኩን ሰምቻለሁኝ። እና ያንን ነገር ሁሉ የተናገረችው እዛ ሚዲያ ላይ ያወራችው ነገር ሁሉ ውሸት እንደሆነ እንግዲህ መረጃም እየወጣ ይገኛል። ከአብርሽ አብርሽ አውቆ ነው ችልጅ ወደ ሚዲያ ላመጣ ሊያስተዋውቃት ከሰው ጋር ዩትዩብ እንድሰራ ፈልጎ ነው እንጂ ታሪኳ ሙሉ በሙሉ ውሸት እንደሆነ እየተናገሩ የሚገኙት አጋጣሚ አለ። ብቻ ከዛ በኋላ እንግዲህ ትንሱ መጣች። ከዛ የእውነት ለመናገር ብዙ እየሰራች አልነበረም፣ ድክምክም ብላ ነበረ። በቃ በዩትዩብ ቻናሉ ተከፈተላት እግዚአብሔር ይመስገንነ ሩታ አብርሽ ፈጥኖ ደራሽ ነው፣ ለሁሉም አለው ይላል። በጣም ማመሰግነው የማከብረው ልጅ ነው፣ በዚሁ አጋጣሚ አብርሽ ማለት ነው። ይለያል በቃ ለሰው ድጋፍ ለሰው ብርታት እንደሮጠ ነው ሁሌም ማለት ነው እና ከዛ ከቢኒ ጋርም አብራ መስራት ጀመረች። ምናምን ብቻ ቻናሏ ሁሉ ቅዝቅዝ ቅዝቅዝ ያለ ነገር ነበረ። በስተመጨረሻም አላዛርም እንደምታውቁት ከሄሄ ሉጋ ተለያየ። ትንሱም ደግሞ በምን አጋጣሚ እንዴት ብላ እንደመጣች ባይታወቅም፣ ብቻ አላዛርም ፍለጋ መጣች። እንዲሁ በቲቪ ስታየው በዩቲዩብ ስታየው እንደምትወደው እንደምታደንቀው ትናገር ነበረ። መጨረሻ ላይ እሱ አልፈልግሽም፣ እኔ አልፈልግም፣ ማንንም ሰው አልፈልግም። ሄሎ ስለሄደች በጣም ተጎድቶ ነበረ አልፈልግም ብሎ እናትየዋ ነች እንግዲህ አንድ ሊሆኑ ያደረገቻቸውና፣ ከዛ ቀጥለው እንግዲህ ብዙ ቪዲዮዎችን ሰርተዋል አብረውና አንድ ላይ ሆኖ፣ በመሀልም ተጣልተው ነበረ። ሶስተኛ አራተኛ ወገን እየገባ ብቻ ብዙ አለመግባባቶች ነበሩ ምናምን ነገር ከዛም እያለ እያለ እንግዲህ ያሉበት ደረጃ ላይ ደርሰዋል ማለት ነው። በአጭሩ ስለ አባቷ ስለ ቤተሰቧ ያወራችሁ ታሪክ እውነት ነው ወይስ ውሸት ነው የሚለውን ነገር እኔ እሱን እርግጠኛ አይደለውም። እውነት ለመናገር ሚዲያ ላይ ውሸት መዋሸት ብርቅም አይደለም ሲጀመር። አብዛኞቹ የውሸት አለም ነው የሚኖሩት፣ በውሸት ነው የሚጠመዱት፣ በውሸት ነው በቃ ህዝቡን የሚያጭበረበሩት። እና እሱን በደንብ አጣርቼ የምነግራችሁ ይሆናል የምቀኛው ሆሬም ሊሆን ይችላል። አንዳንድ ሰው ሲፋቀር ሲዋደድ ጥሩ ደረጃ ላይ ሲደርስ አንዳንድ ምቀኞች አይጦፉም እና የእነሱን ደስታ ለማጥፋት የሚሯሯጡ ሰዎች አሉ እና ወደ ዛሬው ቪዲዮ ሳልፈላችሁ እንግዲህ እነዚህ ልጆች አብረው ሊሆኑ እንግዲህ ቀኑ ተቆርጧል። እንደሚያገባትም እርግጠኛ ሆናለች። ምክንያቱም ያው ሽምግልና ተልኮ የእውነት ለመናገር እስከ አክስቶቿ እስከ ዘመድ አዝመዶቿ ሁሉ ለሁሉም በየደረጃቸው ስጦታ አልኳልና ደስ የሚል ባህልን የያየንበት ቤተሰቦቿ ቤተሰቦቹ ደስ ብሏቸው ነው ይህንን ነገር የተቀበሉት፣ እና አንድ ላይ ያምራሉ። እውነት ለመናገር መጨረሻቸውን ያሳምረው ነው የሚባለው ይሄ ነገር ያው ብዙዎቹ የሚጠራጠሩት ጉዳይ አለ። ብቻ ሚዲያ ላይ ከሀይሚና ከብሩክ ውጭ ሌሎቹ ምንም አይመስሉኝም የሚሉ ብዙ ሰዎችም አሉ። በእርግጥ እንደዛ ብዬን ያልደመደመም ሰው የእነሱም የራሳቸው አኗኗር አላቸው እነዚህም የራሳቸው አኗኗር አላቸው እና አንዱን ከአንዱ ማበላለጥ ማወዳደር፣ ማመዛዘን አለብን ብዬ አላስብም። እና ደስታቸው ደስ ይለኛል። በተለይ የትንሱን ለውጥ እግዚአብሔር ምስክሬን ነው ብላችሁ ከጸጉር ስታይል ዝም ብላችሁ የትንሱን አላዛር ተውት፣ በፊትም ዘናጭ ነው። በፊትም በቃ አለ አይደል ራሱን ጠብቆ የሚኖር በፊትም በቃ ፈታ ያለ ልጅ ነው፣ ምናምን ነገር ይታወቃል። ኦፍኮርስ ትንሱ ግን አለባበስ እንኳን አትችልም ነበረ፣ ማለቴ ስለሌላት፣ ስላልነበራት ማለት ነው። አሁን ግን እግዚአብሔር የተመሰገነ ይሁን። ይሄ ዩቲዩብ ያልቀየረው ሰው የለም፣ ተመስገን። ወጣቱ ሁሉ ቀይሮታል በደንብ ጥሩ ደረጃ ላይ እየደረሱ ነው የሚገኙት። ያው በጥሩ ነገር ለተጠቀሙበት ጥሩ ነገር እያገኙ እየተጠቀሙ ራሳቸውንም ሰዎችንም እየረዱበት ይገኛሉ። በተቃራኒውም እንግዲህ መጥፊያቸውም የሆነ ብዙ ሰዎችን ከመስመር አሰቶ እያወጣቸውም ያሉ ሰዎች አሉ። በአጭሩ ኢትዮ መክፈሉ ትልቅ ነገር ነው ማለት ነው። እና ሁሉ ነገሯ ተቀይሯል። ትንሱም ይህንን አምናለች። እግዚአብሔር ይመስገን፣ ካላዛር ጋር ከሆንኩኝ በኋላ በጣም ብዙ ለውጦች፣ ብዙ ነገሮች አሉ ብላለች። አዎ የሚታየ ለውጥ ነው። እኛም የምናየው ለውጥ ስለሆነ ማለት ነውና ፈጣሪ መጨረሻችሁን እያሳምረው ነው የምለው። በእርግጥ ብዙ ሰዎች ብዙ ነገር እያወሩባችሁ ነው የሚገኘው። ሃይማኖትም እንደተሳደበች ምናምን መረጃ ደርሶኛል። ባጭሩ ብቻ ስለ ትንሱ በጣም ከባባድ ሚስጥር እየወጣ ነው የሚገኘው። ከባድ ከምነግራችሁ ከምላችሁ በላይ ማለት ነው እና ግን እኔ አሁን እዚህ ጋር እንዲበጥቼ ማውራት አልፈልግም፣ መወራትም የለበትም። አንዳንዴ እንዳልኳችሁ ሰዎች እንዲ አንድ ላይ ስትሆኑ ፍቅራቸው ሲጨምር ሲታይ፣ በቃ ሰው በምን ልጣላቸው፣ በምን ዝቅ ላርጋቸው ምናምን እየተባለ ነው የሚገኙት። ና የምቀኛው ወሬ እንደሚሆን ተስፋ አደርጋለሁኝ እና መጨረሻችሁ አእምሮ ትልቅ ደረጃ ላይ ደርሳችሁ ቤተሰቦቻችሁ። አዎ የሰርግ ወጪ ግን በነገራችን ላይ ትክክል ነው፣ እኔም በጣም የምስማማበት ነገር ነው። ምክንያቱም እኔም አሁን በቅርቡ ያው ሞሸራለሁ እንደ እግዚአብሔር ፈቃድ ጸልዩልኝ እና ያን ያህል ወጪ መኖር አለበት ብዬ አላስብም። እንደ እኔ ማለት ነው። ያንን ወጪ የምታደርጉበትን ብር ማለት ነው ለኑሯችሁ ለቤታችሁ ብታደርጉት የተሻለ ነው። በእርግጥ ዩቲዩበሮች ገንዘብ እስከ ጥግ ድረስ ነው ያላችሁ። የሀያ አንድ ግራም ወርቅ ሀያ ምናምን ሽብር እየገዛችሁ ነው የምታደርጉት። አንድ ግራም ማለት ነው። አስቡት እንግዲህ የእጁ ቀለበቱ፣ እንደገና ብራስሌት፣ ምንድነው ጆሮጌጥ፣ የአንገት ሀብል ምናምን በጣም በውድ ነው የምትገዙት፣ እና ብር ኔ ታጣላችሁ ብዬ አላስብም። ዩቲዩበሮች እየሰራችሁ ስለሆነ ማለት ነው። እና ለሌላ ሰው ግን እንደኛ እንደኛ አቅም ለሌላቸው ሰዎች ግን ያን ያህል የለሰርግ ቅንጦት፣ ምንም አንድ ቀን በልቶ ጠጥቶ ለሚሄድ ሰው፣ ለምስጋና ለማያመሰግናችሁ ሰው መጨነቅ አለባችሁ ብዬ አላስብም። ለወደፊት ሕይወታችሁን ኑሯችሁን ብታስተካክሉ የተሻለ ነው ብዬ ያስባለውኝ። ለማንኛውም ከሚወራው መጥፎ ነገር ውስጥ እንደማትሆኑ ተስፋ አደርጋለሁ። ከሚወራው መጥፎ ነገርም እንዲያረቃችሁ ወይ ደግሞ እንደማትሆኑ እንዳትሆኑ እግዚአብሔር ይጠብቃችሁ ብዬ እንግዲህ መልካም ምኞቴ እናስተላልፋለሁኝ። ትንሱ አላዛር፣ እስከ መጨረሻው ሄዱበት፣ ቀጥሉበት። በውሸት አለም አትኑሩ፣ የውሸት ሳቅ አትሳቁ፣ የውሸት ደስታ አትደሰቱ። ትክክለኛ ኑሮን እየኖራችሁት ለእኛም ትልቅና ጥሩ ትምህርትን እንደምትሰጡን በላይፍ ላይ ተስፋ እናደርጋለን። ለማንኛውም ግን የገና ጾም እንግዲህ ነገ አንድ ብሎ ይጀምራል። የተወደዳችሁ የተዋህዶ ልጆች እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ እግዚአብሔር አስጀምሮ በሰላም ያስጨርሰን። ገና እየደረሰ ይገኛል። እንግዲህ ከሁለት ወር በኋላ ያው ገና ይሆናል። እግዚአብሔር ለዛ ቀን ያደርሰን በሰላም ያደርሰን ለማለት እፈልጋለሁ እወዳለሁ። በሰላም ለሀገራችሁ ያብቃችሁ የኔ ውዶች፣ በውጭ ሀገር ያላችሁ ልጆች ሁሌም አስባችሁና ስለ እናንተ ሳሰብ እንባ ይመጣል። ብዙ ጓደኞቼም አላችሁ ኑ ወደ ኢትዮጵያ እያልኩኝ በቃ እኔ እንጃ እንድትመጡ እምፈልግ እረፍታችሁ ይሻላችኋል እያልኩኝና ስለ እናንተ ሳስብ ስደት ያለውን ነገር የነበረውን ነገር ስለማቅ ትንሽ ይከፋኛልና ብቻ በሰላም ለሀገራችሁ አብቃችሁ። እንደ ሰማይ የራቀባችሁ ብዙ ሰዎች አላችሁ፣ ወደ ኢትዮጵያ ለመምጣትና ሁሉንም ነገር ትታችሁ ዝም ብላችሁ ጣል እርግፍ አድርጋችሁት ሞልቶ አይሞላም። እግዚአብሔርን ነው የምላችሁ። የስደት ኑሮ ወንፊት በወንፊት ውሃ እንደመሰብሰብ እንደማለት ነው። በቃ አንዱ ስትሞሉት ሌላኛው አንዱ ስትሞል ሁሉ በቃ እየጎደለ መከራ ነው የሚያሳያችሁ። እኔ ሞልቶልኝ፣ ተሳክቶልኝ፣ ገንዘብ ኑሮኝ፣ ሀፍታሙኛ አይደለም የመጣሁት በነገራችን ላይ እግዚአብሔር በቸርነቱ ነው የሚያኖረኝ። በጣም አስቸጋሪ ነው። ግን እግዚአብሔር ደግሞ በቸርነት ፈጣሪያችሁን ተማምናችሁ ዝም ብላችሁ ሀገራችሁ ላይ መጣችሁ ርፍ በሉ። የምታገኙት የሚያጋጥማችሁ ነገር አይታወቅም። ጥሩ ነገርም ሊኖር ይችላል እና ለሁላችንም ጥሩ ነገር ይስጠንላለ። ወይም በሌላ ቪዲዮ በሌላ ርዕስ ደግሞ ተመልሰን የምንገናኝ ይሆናል። እናንተ ብቻ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።